ውዶቼ ዛሬ ቸብቸብ አርጉላት በሚለው ነው። እንዲ እንዲ ዛሬ ማኮ ልዕልታችን እኮ አልተቻለችም ብያልኳችሁ ነው ውዶች ቼ አልተቻለችም። በቃ ጠይቁኝ እንዴት እንደምታምር እንዴ። ሚድዮውን እኮ አንቀጠቀጠችው። የሆነ ነገር ትዝ ሲለኝ ሳቄ ይመጣብኛል። ውዶ ቼ ተይው፣ ይቅር በሉኝ ለዛሬው ይቅር እንትን የሆነ ቦታ ገመድ አዘጋጅተዋል አሉ ሊታነቁ። ውዶቼ ዛሬ ሀሚት ሳይሆን፣ ዛሬ ሀሚት አይደለም። እኛ ለራሳችን ልደት አለብን። ልደት ልንበላ ተፍተፍ እያልን ነው። ልደት ልናከብር ልንሄድ ተፍተፍ እያልን ነው። ቀሚሳችንን እያዘጋጅን ነው ምናምን ነገር እና እናንተ ራሳችሁን ችላችሁ መታነቅ ካለባችሁ ታነቁ። አናቅም። እኛ አይመለከተንም። ኩሮሌክስም ተሆነ መጎንጨት ያለባችሁ ተጎንጩ፣ እዛው አይመለከተንም። አይመለከተንም፣ ሚመለከተን ነገር የለም። እኛ ልዕልታችንን ይዘን ወደፊት ነው። ነገር ግን ውዶቼ ነገ አዲስ ነገር ካለ ማንታነቀ ማንከረሌክ ስጠጣ የሚባለው ነገር ካለ ማታም ቢሆን እኔ ዘግባለሁ እኔ ቀኔን አላበላሽም ማለዴን በሳቅ ምሪዋለሁኝ አሁንም እኔ በሳቅ ነው ማምሸት የምፈልገው የእኔ ውዶች ነገር ግን አንድ ነገር በዛ አጋጣሚ ልነግራችሁ ነው የመጣሁትኝ ሀይሚዬ ግን የኔ ቆንጆ የኔ ሴት እንኳን ተወለሽ በድጋሚ ነገር ግን ውዶች አዲስ ነገር አለ በደፈነው ነው የምነግራችሁ። ይሄ ምንድን ግልጽጥ ጠርጌ አልነግራችሁም። በደፈነው አዲስ ነገር ይኖራል። ዛሬ አደራ ልላችሁ ነው የምፈልገው። አደራ አደራ አደራ፣ በምድር በሰማይ ሀይሚን እንዳሰድቧት አደራ ማለት ነው። መጨረሻውን ሳታዩ አደራ እንዳሰድቧት ውዶቼ፣ ምንም ክፉ ቃል እንዳትናገሯት ምንም ይፈጠር ምንም ክፉ ነገር እንዳትናገሯት። ይሄን ነገር እኔ ምንድን ነው የተፈጠረው ምንድን ነው የሚለውን ግልጥልጥ አርጌ የማላወራበት የሆነ ምክንያት ስላለ ነው እንጂ በወራላችሁ ደስ ይለኛል። ግን እንደው በደፈነው ልለምናችሁ የምፈልገው ቀድሜ ሀይሚን ምንም አይነት ክፉ ቃል እንዳትናገሯት ቪዲዮ ይለቀቃል ዛሬ ኦልሬዲ። ነገር ግን ምንም ክፉ ቃል እንዳትናገሯት ምንም አይነት ነገር ይፈጠር ምንም ይፈጠር፣ አደራ አደራ በምድር በሰማይ በፊት ወድሽ ነበር፣ አሁን ጠለውሽ እያላችሁ የኮመንት ጋጋታ እንዳትጽፉ፣ ምንም ነገር እንዳትናገሯት። የእውነት የምትወዷት ሰዎች ይህንን እንደማታደርጉ አውቃለሁኝ። አስመሳዮች እንደፈለጉ ይሆኑ ይሁኑ ግን፣ የእውነትም የምትወዷትም ሰዎች ተቀይራችሁ፣ ተናዳችሁ በንዴት ክፉ ቃል እንዳይወጣ ባፋችሁ። ነገሩ ግን ሌላ ነው። ያው ነገሩ ሌላ ስለሆነ ነገሩን ስታውቁት በኋላ ላይ ስለሚቆጫችሁ ስለምትናደዱ ለዛ ነው በደፈነው አደራ ምላችሁ። ቃልዬ ንገሪ የምን ተፈጥሯል እንዳትሉኝ፣ አደራ። ልነግራችሁ የምችለው ነገር ቢሆን እነግራችሁ ነበረ። ነገር ግን ልነግራችሁ እማልችለው ነገር ነው። ነገር ግን እዚህ ጋር ይሄን ነገር አደራ ሳልላችሁ ባልፍና ያ ነገር ተፈጥሮ ሀይሚን ብትሳደቡ ምናምን ነገር በጣም ይከፋኛል። እውነቴን ነው ምላችሁ፣ እኔ ሀይሚ ከምትዘቀዘቅ ከምትሰደብ፣ እኔ ልዘቅዘቅ፣ እኔ ልሰደብ። እና ለዛ ነው ወዳችኋለሁ። ለሀይሚ መልካም ምኞታችሁን ግለጡላት፣ ይህንን ማለት እፈልጋለሁኝ። ሀይሚዬ ደግሞ የኔ እናት ቀንሽ ነው፣ ፍክት በይ፣ ዘና ዘና ቤልን። ቸብቸብ አድርጉላት ነው ለዛውም በቀይ ቀሚስ ውዶቼ፣ ሳልነግራችሁ ቀይ ቀሚስ ነው የለበሰችው አበባ ይዛ ላይ ምናምን ነገር። በቃ ተውኝ፣ እንዴት እንደምታመረ የሆነ ቦታ ላይ አየዋትኝ።